ኪዲ ተናዳብሻለች። ምን አረኳት? እኔ ኪዲን ኪዲን ምንም አላረኳትም እኮ ምንም አላረኳትም? እኔ ምንም አላረኩሽም ኪዲ ምንም። ፍሬ ጉድሽ ነገር ትሰድብሻለች። ጃፒን ፈርተሽዋል። በጣም ነው እምፈራው። ትቀልዳላችሁ እንዴ? ኦፍኮርስ እፈራዋለሁ ጃፒን። ባለጌነሽ እናትሽ ናት። ባለጌ አንቺ ጥንብ ማህይም። ፍሬ እኮ አረ፣ ችግር የለው እኔ ቤቴ ላይ አነገር ልንገራችሁ። ጆከርና ጆከር ጃፒ መጥተው አስገቢኝ ካሉኝ ይገባሉ። መንቀልም አልችልም ነቀዬ፣ መውጣትም አልችልም እፈራችኋለሁ። እፈራለሁ አለቅ እኔ ኔ በኋላ ተዘግዝቄ እስከነ ልጆች የምሳደበው እንዴ? እኔ እፈራለሁ። አንተ ደግሞ እዛ ቆይ። ምን አደረገች? እኔ ምን አውቄ። እኔ ምንም የለውበትም። ፍሬም ሬስፔክት፣ ፍሬ ውዴት ያችው አንቺ እንዴ። እኔ መሰደብ አልፈልግም። ኪዱ፣ በዚህ አጋጣሚ ይቅርታ አድርጊልኝ። ገብቶ ነው የተናገረው። ጃፔ እኔ የማውቀው ነገር የለም አለቀ። አንቺ ምን አደረግሽ እኮ? እኔ ምንም አላደረኩም። ዘግተሽ ውጪ አልወጣም። ለምንድን ነው የምወጣው? እንዴ ለምን አይቀጣቀጡም? እያንዳንዱ እየመጣ ይቀጣቀጥ። እኔ ምን አገባኝ ከእኔ ወጥ ጋር። ፈርዶብኝ ሁሉም አንቺ ላይ ነው የሚወርዱበት እኮ። ሁሉም እኔ ላይ ነው የሚችለው ሁሉም እየተነሳ ፍሬ ኖ እኔ ኪዱን ላሰድም ፈልጌ አይደለም። እኔ ኑግቡ ኪዱን ስደዋት አላልኩም። ኖ አልልምም ልልም አልችልም። ምንም አላረገችኝም። እኔ ማክቪዱ ደንስ ፍሬ ጃፒ ምን ሆኖ ቆየ? አይ አንቺ ደግሞ ፍቅራም ፍቅር ይዞሽ እኮ ነው ከጃፒ ጋር ይመጣልሻል። ናፍቆት ይሄ ኤልሻዳይ ኪዲ ወጣች እንዴ? ኪዲ ከላይቭ ወጣች? ወይኒ ብሎክ አርጋኝ ነው ወታ ነው? ንገሩኝ። ኤልሻዳይ የአቶ ካሳሁን ቅምጥ። እረ፣ እኔ ኤልሻዳይ አይደለም ስሜ። ማናቸው ደግሞ አቶ ካሳሁን? የታውቃቸው አሉ አቶ ካሳሁን። ብሎክ አደረገችኝ ሉላ ማሪ ቴንኪ ቦለካኛ አለች። ቦለከችኝ። ምን አረኳት አሁን? እንዴ ምን አረኳት አሁን? እመቤቴ እኔ ምን አረኩኝ? በሉ በሉ በሉ እንከባበር፣ ሁላችንም ጀርመን ነው የምንኖረው። አንተ ደግሞ ተፋታይ። ቅጥቀጣ ላይ ነኝ። ኪዲ ሁሌ ጅጅ ቤት አለች። ጅጅ እየሰደበችን አብራለች ግን እኔ አንድ ቀን በስህተት እንኳን ኪዲ እንደዚህ ያረግሽ ለምን እንደዚህ ያረግሽ ብዬ አላውቅም። እናታችሁ አፈርት ብላ ሁላችሁም ገደል ግቡ ተያይዛችሁ። አይመለከተኝም። ምድረ እባብ፣ እባቦች ናቸው እኮ ጤነኛ መሰላቸው እንዴ ተንኮለኛ። ጊፍት ሲሰጠኝ አትወዱ። ምቀኞች ነቅላቸው አይደለ እንዴ። መሀል ጌም ላይ የምትወጡት ሰው ሲኖረኝ ባለጌ ነሽ። እናትሽ ናት ባለጌ። አንቺ የሸርሙጣ ልጅ ነይ ውጪ። እናትሽ አፈር ትብላ። እናታቸው አፈር ትብላ። ሁላችሁም ትከኮች። ጃፒ ሂድባይ። ፍሬ ፍሬ፣ ማንም አንሳደቢን ያለው መድኃኒታቸው። አንቺ መሳደብ አያስፈልግሽም። አንቺ እሷ ጂጂ ያ ቤቱ ውስጥ ሆና ጂጂ ስትረግጥሽ ልጆችሽን ስትሳደብ፣ ይች ኩሩሩ ማትወልድ ማለት ነው። ብታረግዝ እራሱ ማህፀኗ ወደ ላይ የሚወጣ እከክ ኪዱ የምትባል ከብት ማለት ነው። አሁን አንቺ ስትሰድብሽ ጂጂ ተይ ብላታለች፣ አትላት ነበር? ቪዲዮ እንዲህ ቪዲዮዋን እየተከለለች ላሳይሽ ነው እያለች አር የዛ ቪዲዮ የሰራችብሽ ጂጂ። እንደዚህ ቻይናት ሜጣ ደራስ ቅማ አላም የደንቆሮ ፓንት እቺ እከክ ነች እኮ። ከእንደዚች አይነት እከክ ጋር እንዴት ብለሽ አንቺ ጌም ትጮቻለች። ነጃት እህትሽ ነች። ነጃት ጥሩ ሰው ነች። ገባሽ? ከነጃት ጋር መታረቅ ያለ ተናዳ ነው። ስሜት የሆና ነው። ነጃትን ነጃት እንዳትናገሪያት። ያለ ነጃት እኮ የዋህናት አፋ ነው እንጂ የዋህናት። ተናዳ ተሳስታ ምናምን ልታረግሽ ትችላለች። ተናዳ ነው። አልገባሽም? ምናምን ንቀይልኝ ስትልሽ አልነቀልሽም። ለዛ ተናዳ ነው አለ። ይሄ እንትናችሁ የጨዋታችሁ ሙድ ሊሆን ይችላል። በስሜት ምናምን ተናገረች። አሁን ነገ ከነጎዳ ነጃት አንቺን አትናገርሽም፣ ክፋት የለባትም። እንደዚህ ቻ እንደ ኪዱ አይነት መሰሪ ኋላ እየመጡ ነው የሚወጉሽ። የገዛ ጓደኛዋን አልኩሽ እኮ ረዥም ዘመን ግፍት እያሰጠቻት አብራት ያጫወተቻትን ቤታየን ስትወቅጣት ከሰው ጋር ዞራ ቤታ እንዲ ብላኛለች ቤታ እንዲ ብላ እያለ ስታማት የነበረች ግም የግም ልጅ ነች። እኔ ጠንቅቄ ስለማውቃት ነው። እኔ ማንንም ሰው እቺ ኪዱ የምትባል ተናግራኛ አይደለም ሚዳ ላይ ባየሁት ነገር እነዚህ መሰሪዎች ማናቸው ተንኮለኞች ማናቸው ብዬ ስላጣራው ነው የምናገረው። ዝም ብዬ መጥቼ የምናገር አይደለሁም። ማንንም ሰው አያገባኝም። ስለማንም ይወት ተከታትዬ እንደ ማነው ክፉ ማነው ደግ። ነጃታውን ጌሟን የምትጮተው የራሷ ሙድ አላት። ብትናገር ምን ብትልም ገባሽ፣ እህትሽ ነች እሷ። ለክፋት አይደለም ገባሽ። እንደዚህች አይነት መሰሪ አለልሽ በኋላ ከኋላ እየዞረች ስትለ እየሰማችሁ ነው። አስወጪው እምትይው አንቺ ራስሽ ለምን አትወጪም? አንቺ ደንቆሮ እናሽልጋት እያንዳሽእያመስማዳርን ለም እዚህ ጋር ለምን አትዘቀዘቅም? ይች ትላም እኔ እየነገርኩሽ እኮ ነው እያንዳንዷ ታክስ ሳትከፍል ለጀርመን መንግስትን እያጭበረበረች የምትሰራው የሚሰጣት ጊፍት እያንዳንዱ ሊቆጥሩላታል። አምጥቼ ለፖሊስ ነው ነገ የምሰጠው። አካውንቷን እሰጣለሁ፣ ይከታተሏታል። ፊናንሳን አምጥቶ እዛው የለመረችበት ሀገሩ ያስቀምጣታል እከክ ያለ ነው እኮ ዶችላንድ ነው ያለ ነው ዶችላንድ ነው ዶችላንድ ላይ ሁሉም ሰው ታክስ መክፈል አለበት እኛ ሰርተን ነው የምንበለው የምንጠጣው የምንዝናነው ሰርተን ነው እንደዚህ ቻይነ ቀማላም እከካም ለዛ ነው እኮ ብሔርተኛ ሆነው እነሱ አሁን እነ ጂጂ ምናምን የራሳቸውን ብሔር ይዘው ኪዱ ምናም ብሔራቸውን ይዘው እነ ከነዳልቻ ጋር የተቀላቀሉት፣ ያ እኛ ላብ አደሮች ነን፣ ሰርቶ አደሮች ነን። ምስግና ብራዘር፣ ያራዳ ልጅ ይመችሻ። አባቴ መነገር ያለበት ይነገረዋል ብለን ነው። ኪዱ የምትባል ቀማሌ ቅማል ልጅ እኔ አምጥቼ እኔ ጋር አንድ ሰው ይናገረኝ፣ አንድ ሰው ለዛ ነው እኮ አንዴ ዳር እንገናኛ። በህግ ይምጡ በጉልበት ይምጡ በምን ይምጡ፣ ሁሉም ቦታ ላይ አለው። እኔ ጀግና አማራ ነኝ። እኔ ዘሬ እኔ ውጭ አንቺ ነጻለት ሚሉ በፍርሃት ዓለም ይቦልክሽ። እና አባቴ አምላክ ጥፊ ከዚህ እከክ እንዲህ በስድብ ልታውሉኝ ነው እንዴ ሰዎች እኛ እኛ በምንም በፈለጋችሁት መንገድ ስትመጡ ከፊት ለፊት ነን በቃ አለን አዲስ አበባ ነው ተወልጄ ያደግኩት ቤተሰቦች የመጡበት ግን አማራ ክልል ነው አማራ ፈርቶ አያውቅም ይኖ እና በዘሬ ነው ፍራቻ የሌለብኝ እንድታምኑ ነው የምነግራችሁ ፍራቻ የሚባል ነገር በዘሬ ነው የሌለው እንጂ እኔ ብቻ አይደለሁ እቀጠቅጣታለሁ እዚህ ጋር ወገቧን ነው የምሰብራት ወገቧን ምረቅ ማላ እስከዛሬ ዝም ብያቸው ነው ወይ ለምንድን ነው የምታሳድቢያት ሽ ልብዳት የምን አበባሽ? ጓደኛ እንደዚች አይነት ጓደኛ ለንያጅ እ ጓደኛ ምን መታ በኪራይ ትከፍልላታለች፣ ታኖራታለች። እስቲ ለፍሬ አንድ ቀን ደውላ ፍርዬ እንዴነሽ ብላ ታውቃለች? የምን ጓደኛ ነው ጓደኛ? እዚህ ጌም ነው የሚጮቱት ትላም ጓደኛዋ ብትሆን የፍሬ ልጅ ስትሰድብ እናቶ እናቴ ምናምን እያለች እምሷን የምትነካካት ጅጂ ጅጂ ነች። የኪዱንን እምስ የምትነካካው ተይ እንደዚህ አይባልም አትልም ነበር። ነቀዝ ምናባሽ ልታመጪ ነው? ፍሬ አፌላትም እንዴ ነገራቸው፣ እያንዳንዳቸው አፌለሽም፣ እንደ ፍሬ አራለ እንዴ። እኔና ጆከርን ይዘሽ ምን ትፈሪያለሽ? ውቀጫቸው እነዚህ ከብቶች። እኔ እኮ መሳደብ ስለማልፈልግ ነው። ጃፒ ተሳድቤ አይቸዋለሁ ስድቡንም ምናምን ሪከርድ ነው። እኔም እንድትሳደቢ አይደለም እኮ የምነግርሽ እንድትሳደቢ ማናችንም አንፈልግም። ግን ራሴሽን ጠብቂ። ባለፈው ፎቶውን ስትለጥፊ የነገርኩሽ ለምንድን ነው? ምንም እኮ አድርጋኛ አይደለም አንቺ እንትና ጂጂ ስትሰድብሽ እቤት ውስጥ ነበረች። የዛኑ ቀን ያለው ቪዲዮ ላይ ስላየኋት ነው ተይ ጂጂ አላለቻትም። አብረው ነበሩ ከጂጂ ጋር ዶሮ እየበሉ እንትን እያሉ፣ የአንቺ ልጅ እየተቀለደበት፣ የአንቺን ልጅ እየተሰደብሽ አንቺ ምንድን ነው እንደዚህ የምትሽለጠለችው? ለዛ ነው የተናደርኩት። ሌላ ምክንያት የለኝም። ምንድን ነው ምክንያት? ምንም ምክንያት የለኝም ሌላ አንቺ ጌምሽን ከፈለግሽ፣ እንደፈለግሽ ከፈለግሽው ሰው ጋር ተጫወች። ምንም እንደፈለግሽ አድርጊ። ምንድን ናቸው? እንደ ነገርኩሽ እኮ ፎም ብለው ይህንን ህዝብ በቃ እንዳይረበሽ ያዙት ተብሎ የተላኩ እነዚህ የመንግስት አለቅላቂዎች አሉ አይደለ? የመንግስት ቂጣጣቢ የወረዳ ሰራተኞች እነዚህ ናቸው። በቃ የአገር ህፃን ይሞታል እኮ አማራ ክልል ላይ በድሮን በምን ይጨፈጨፋል። አንድ ሰው ወጥቶ ድምፅ ይሰጥ ምን ይል እና አቢባ የሚባሉ ጠንቋይ እያየሽ ነው። እቺ ኪዱ የምትባል ጅጅክያ እንዳለ በቃ የአጀንዳ ስጡ ተብሎ የሆኒ ማኛውን በጴንጤሙድ በቃ በራሱ ተሰብኮ ወደ መንፈሳዊ ገብቷል። እነዚህ እነዚህ አሉልሽ በቃ እኔ አሁን ቤቴን ከፍቼ በደንብ ሄድባቸው። ቪዲዮ ከፍቼ ነው ምነግራቸው። ፍሬን አትንኳት። እሷ ፍሬ የራሷ ሙሉ ላይ ነው ያለችው። ኪዱ የምትባል ነቀዝ ግን ፍሬ ላይ እየሰራችሁ ደባ ስለገባኝ ላጋልጣት ብዬ ነው ፍሬ የመጠት ቤቴን እከፍታለሁ። አሁን ትመጣለ እያንዳንድ አረለ ፍሬ። አዎ እውነት ነው እንጂ ፍሬ፣ ከኔ ጋ የሚያገናኛት ጉዳይ የለም። ፍሬ እዚሁ ነው አብረን የምንኖረው። ምስኪን ሰውነች። ስራ ጀምራለች። ስራ እየሰራች ነው። በትርፍ ሰዓቷ መታ ደግሞ እዚህ ከእናተጋሽ ፓስ እያደረገች ጊፍት ብትሰጧት ችግር የለውም። ብታዝናኗት፣ ብታጫውቷት፣ ግን እዛ ቤት ውስጥ ቁጭ ብላ ከጂጂ ጋር የምትሰድብሽን ኪዱን አምጥተሽ ታስቀምጫለሽ እዚህ ጋር የእናቷም ሲከዳና ይቺ የተከዳ ምስል ልጅ እስጢፎ የሚባለው ሀገር ቤት በርቷታል ደግሞ ሰምቻለሁ። የቲክታከሩ የውሸት ዘፋኝ አለ እስጢፎ የሚባል እብዛ። እስኪ ግን በርቶ ለማን ነው? ለዛኛው ደግሞ አቀብሏታል። እኔ ደበርባችኋለሁ። አሁን ከፍቼ ፍሬን አላነካካትም። አነካካኝ እኮ ጃፕዬ ብሎክ አረገችኝ። ሁለተኛ አጠገብሽ እንዳትደርስ እኔ የምሬን ነው የምልሽ። ሁላችሁንም የምመክራችሁ የሚጠቅማችሁ ሰው ጋ ነው ልትውሉ የምፈልገው። አንቺ ነጃትን በቃ ይቅርታ፣ እንደዛ ስላደረኩ በያትና ከነጃት ጋር ብትጨውጭ እኮ ረሀ ነው። ነጃት አራዳ ነች። የጃፒ ሙርከኛ ማሪናታ፣ የጃፒ ሙርከኛ ይላል። ስማ፣ ቤተሰብ ናቸው እነሱ ትሚ አንድ ነገር ልንገርሽ፣ ፍሬ፣ ወይ መጫወት ያለብሽን ሰው ምረጭ። የእውነቴን ነው የምልሽ። ተንኮል የሚያስብብሽ ሊጎዳሽ ሊገልሽ የሚያስብ ሰው ጋር አብረሽ አትወይ። እሺ ጂጂ ስንት ቀን ነው በቃ እየታረቅሽ እየገባሽ ቤቷ እየፈራሽ የምትወጩ? አረ ደንግጠሻል። ስ ቆመሽ ቀረሽ። ቀላል ደንግጫለው። ጃፕዬ ወይኔ ተጣላችኝ እኮ አሁን። ምን አባቴ ነው ማለት አፈራ አፈር አባቷ ትብላ እናቷ ትበዳች። መቀስምስ ምን ታደረግልሻለች እቺ ትል፣ የትል ልጅ ከቲክታክ ማጠፋቸው። እዚህ ጀርመን ላይ ያሉት ታክስ ሳይከፍሉ እዚህ የህዝብ ገንዘብ የሚሰበስቡት ምንነ የዞርኩ ምጠቁሙ፣ እሺ አሉኝ፣ ማቃቸው ፖሊሶች አሉኝ ዝም ብዬ እንደዚህ እንደዚህ ብዬ ስራ ነው የምከፍትላቸው መስጠት ነው። አካውንቷን ውጭ ብሎ የሚወርድላትን ነገር ያያሉ። ገና በኋላ ትጠየቅበታለች። ምንድን ነው እዚህ ጌታ ውስጥ ቢሉ እንግ በጆብ ሴንተር በምናምን ምናምን እያጇከመች ቮንጌል እየተሰጣቸው ምናምን ቤተሰቦቿ እራሱ እዚህ ጋ ቁጭ ብሎ ምናምን ከመንግስት የሚለምኑ እከኮች ናቸው። ሪከርዱን ልፖስቶ የምትዩው ልጅ እግዚአብሔር ከሪከርድ አያውጣሽ። አሜን ሃሌሉያ። ፖስችልን እንደ ሪሞት ይዘው ህይወታችንን የሚያንቀሳቅሱ እኮ ነው ይመስሉ። ልፖስት እንዲህ ላድርግ የእናትን ፎቶ ላምጣ የልጅን ፎቶ ላምጣ የንትንን ፎቶ ይላሉ። ያስቁኛል ነው የአንዳንድ ሰዎች ያ ትመጫለሽ። እያንዳንድሽ አልኩሽ እኮ እያንዳንድሽ ሰላም ፈጥረሽ በሰላም መንገድ

በቢለት ነው እንጂ። ነይ ነይ ነይ ምንድን ነው የሚለው? አን በቢለት ነው እውነት። ፍሬ ጌመር ነች ምናምን በቃ ተፈታታለሁ። ፍሬን ፈታ በሉ ይመቻቸው። አይ ነገ እኮ እረፍት ነኝ፣ እሑድ እኮ ነው፣ ስራ የለኝ። ሙሉ ሌሊት ነው ማድረው ዛሬ ቁጭ በቃ ያ እንመጣለን። ፍሬ ይመችሽ፣ ፈታ በይ እናቴ። እሺ ጃፒ፣ መልካም ምሽት፣ ቻው። አደ ኢንድ ኦፍ ደደይ ብሏል ሰውየው። አደ ኢንድ ኦፍ ሁሉ ሰው እዚህ የገባችሁ ምን ልትሉ ነው? ገብታችሁ እኔን ለመሳደብ ነው? ጃፒን ለመስደብ ነው? አልገባኝም። አትገቡም። ለምን ሳይብኝ? ቆይ አልገባኝ። ፈዘሻል። እየተረገጭሽ ነው ስላት ቦለከችኝ። ማን እኔ ኪዲ? ምንም አላረኩሽም። አንቺም ነጃት ስትሰድበኝ አብረሻት ትጫወች የለ እንዴ? ነጃት ስታዋርደኝ አብራት ነው ዝሆኔ ስሰድበኝም አብረሽ ነሽ። እኔ ምን አልኩሽ? ይሄ ፌር አይደለም፣ ኪዱ፣ ይሄ ፌር አይደለም። ፌር አይደለም። ስንት ልብስ ነው የምትቀይሪው? አሽቃባጭ ወረኛ። እኔ አንቺ የሸርሙጣ ልጅ ውጪ። እኔ የምሰድባችሁ ዛሬ ደሞ እኮ ፎሎ አያደርጉም እኮ ነጃት፣ እየተሳደበች ነው። ነጃት ጋር ነው ያለችው። ምን አልኩኝ? ምንም አላልኩም እንዴ ምን ነው አናቃችሁም እንዴ? አንበሳ ሲወርድልን እኮ ነው ነቅላችሁ የወጣችሁት። ቀንታችሁ እረሳሁት መሰላችሁ እንዴ? አንድ ቀን ጌም እየተጫወትን አንበሳው ምኑ ሲወርድልኝ ንውጣ ነው ብለው ሾከክ ብለው ወጥተው ከሌላ ሰው ጋር መጫወት የጀመሩት። ምቀኛውላ እንዴ እውነት ነጃት ጋር ባላይሽ ደስታዬ ነው። አረ እኔ ካሁን በኋላ አታይኝም። እናንተ ሰዎች ግን ምን ልትሉ ነው? ይሄ ሁሉ ሕዝብ ተደርድሮ ምን ልትሉ ነው? ገብታችሁ ንገሩኝ።